ሀይ፣ እንግዲህ ሴትዮ የራስሽ ጉዳይ ሽ በጣም ትግስትን ተፈታተልሽ። ሄሉ በጣም ትግስተኛና መልካም ሴት ነች። ግን ከዚህ በላይ ደግሞ ትግስት አንዳንዴ የሆነ ነገር መጠኑ ሲያልፍ ደግሞ ያበሳጫል፣ ያናድዳል። እኔ ቦምብ በሆነ ነገር አንስቼ ነበር የምፈነክትሽ። በተለይ ፎቶን አንስትሽ ሴች እንደ እንዴት ደሜ ፍልት እንዳደረገችው ከዚህ በኋላ እንዳትከተኝኝኝኝ ምናምን ነገር ብላ ፎቶን ይዛ ስትሄድ ማለት ነው። አይኖ ፕራንክ ነው ምናምን የሆነ ፈተና እየፈተንሻት ምናምን ነው። ግን እስከዚህ ጥግ ድረስ መፈተን ምን ምን የሚሉት ነው? እንደ የሰው ልጅ እኮ አንዳንዴ የሚፈተንበት ነገር እና የማይፈተንበት ነገር አለ። እሺ የሆነ ፈተናሽ በጣም ከባድ ነው። በመጀመሪያ ደረጃ በቪዲዮ ሳይሽ እና በአካል ሳይሽ ደሳቴ አስመሳይነሽ ምናምን ማንም ብሏት አቅም ሄሉ፣ በመጀመሪያ ደረጃ ከዛ ሲቀጥል ደግሞ ባልና ሚስት ናቸው አደላችሁ ባልና ሚስት ከደላችሁ አስረዳችሽ ባልና ሚስት ሆንን አልሆንን ምንድ ነው ያለውን ነገር ነገረችሽ። ከዛ ደግሞ መጨረሻ ላይ ፎቶ ልጆ ነው የሚሄደው። ንግግርሽም ታስተካክ በጣም ደስ ይለኛል ይሆን አነጋገርሽ ራሱ ዝልፍልፍ ያለ ስለሆነ በጣም ነው የሚያናድደው። እኔ በጣም የተቃጠልኩት እግዚአብሔርን፣ ቅድም ቪዲዮ ያልሰራሁት ለዛ ነው። ቶሎ ቪዲዮ መስራት ይችል ነበር፣ ግን ንደት የበረድ ስኪል ነው የጠበቅኩት እና በጣም አበሳጭ ተሽኛል። ሄሉም እስከዚህ ጥግ ድረስ ልትናገሪያትም ልትፈትኛትም አትችይም፣ እንደ አበዛሹ የምር እግዚአብሔርን ትግስቱ፣ በስመ አብ። ሄሉ ታድለሽ፣ በጣም ትግስተኛ ሴት ነሽ። ግን ፈጣሪ ከዚህ በላይ ትግስቱን ይስጥሽ። ፍራንክ በቃ፣ ማርያምን፣ ሰውን የሚያስገምት ፍራንክ ነው። እዚህ ጋ ሁን ሄሉ፣ ብትሰድብሽ፣ ብትመታሽ ሄሉ ምልትባል ነው፣ እሰይ ነው የሚለው። እኔም አንዴ በአንስታ በሆነ ነገር ብትፈነክትልኝ እንዶ ፕራንክ ቢሆን አንስታ ባለቻት ጌታን፣ በጣም ነው የተናደድኩት። ሰላም ሰላም ሰላም! ውድና የተከበራችሁ የሙቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ። ላይክ ሰብስክራይብ ሸር ማድረጋችሁን አትርሱ። እንግዲህ ሄሉ የሄቴ ዛሬ መጣለች። የመጣችሁ ደግሞ እንግዲህ ከቢኒ ሄት ጋር ነው ማለት ነው ቢኒ አልመጣም። ያው ቢኒ ጋር መጣለው ብላ እንግዲህ ብቻዋን የመጣችው ትናንትም ሄሉ የተወዛገበችበት መልኩ ምንድን ነው? ጓደኞችን ብሎ ቢኒ ያውህቱን ይዛት የመጣው አይ ቲንክ ምናልባት ቢኒ እየፈተናት ነው። አንዳንዴ ትዳር ላይ ወይ ደግሞ ሰዎች፣ ወንድ ልጆች ለትዳር ሲፈልጓችሁ ለፍቅር የሚፈትኗችሁ ፈተናዎች አሉ። ፈተና ታልፋለች አታልፍም ነው ሄሉ። ታልፈዋለች፣ ደግሞ እያለፈችው ነው። ግን ደግሞ ይህን ያክል በዚህ ልክ ደግሞ መፈተኑ በጣም ነው የሚያስጠላው። አሳዝናኛለች ሄሉ እግዚአብሔርን አንጀት የነ ይበላችሁ ለምን ትናንት እንዳያችኋት ባልሆነ ነገር ዛሬ ደግሞ ትናንት ምክንያትሽን ንገሪኝ አለችሽ። ዛሬ ደግሞ ምክንያትሽን እንዲህ ሰው ብድግ ብሎ ሰው እንደዚህ ይጣላል። ስለዚህ ምክንያትሽን ንገሪኝ አለችሽ። ለምንድን ነው የቢኒ ፎቶ እዚህ ጋር የሆነው ምናምን ስትያህ ደግሞ አይ ትልልቅ ሰዎችም ጠይቄያለሁ ማለት ጓደኛ ፍቅረኛ ባንሆንም ጓደኛዬ ብቻ ከሆነ ባለትዳሮች ባልሆንም ችግር አለው ወይ ብላ ችግር የለውም ስለተባለች ተቀምጧል እና ይዘሽ ስቴጅ እንኳን ጊፍት ነው እኮ ኦስትራሊያን ፎቶ ስትልሽ አይ ጊፍት ነው የተሰጠኝ እያለችሽ እንኳን ማለት ነው። ይሁን እንዴት፣ ይህ አይነት ፍራንክ ነው እና ቤተሰብ፣ እንደ እኔ እንደ እኔ ይህ አይነት ፈተና በዚህ መልኩ የምትፈትኑ ሰዎች ካላችሁ ልክ አይደለም። አይናው ለቻናሏ ጥሩ ነው ችግር አይለውም ምናምን፣ እንደዚህ ፍራንክ መደረጉ ስራ መሰራቱ፣ ግን ይህ ነገር ሄሉ ሊያስፈትና ትችላል። ሄሉ አንድ ነገር ተሳስታ የሆነች ነገር ብትናገር ታውቃላችሁ። ሄሉ ደግሞ አመራራ ነው፣ ሚዲያው ነው የሚደበላለቀው እነዚህ ስንት ሰዎች አሉ ሄሉት ትንሽ ነገር ልትሳሳት የሚጠብቋት ማለት ነው። ዘቅዝቆ ነው የሚሰድቧት፣ ማይሆን ስድብ ነው የሚሳደቧት። ስለዚህ ተቆጥ በቃ እግዚአብሔርን ትግስቷን በጣም ነው ያደነኩት የሆነ ታይምማ በቃ እንዶ በስልኩ በአለቻት እያልኩ እያሰብኩ ነበረና የሆነ ደግሞ አይታችኋታል የሆነ ሰዐት ደግሞ የተቃጠልኩት ሁለቱ ቦታ ላይ ነው። በመጀመሪያ ደረጃ ልክ ሄሎ ከአጠገቡ ዳቆጭ ስትል ከአጠገብ ላ ምድ ተለጠፍሽ ተዛጋ ሰፊ ቦታ አለ ከዛ ደግሞ ስትገባ ደግሞ አይታችኋታል ሄሉ ሰላም ስትላት እንደዚ ምናምን ሰላም አባባሏ፣ ትናንት ራሱ አቃጥላኛለች በደንብ ሰላም ቢያሲላት፣ ዛሬ ደግሞ እንደዛው። ከዛ ደግሞ ምን አደረገች? ፎቶ ይህ ፎቶ ምን ያደርጋል? ፈጣሪው ትግስቱን ስጠኝ። ተይ ተይ ተይ፣ የእውነት ያስጠላል። ዛሬ ፍራንክ ነው ብለሽ ትሄጃለሽ ብዬ ነበር ያሰብኩት፣ ዛሬም ቀጠለችው። ሄሉ አሟታል። ካመማት ላይ ደግሞ እንደዚህ አይነት ፍራንክ እያደረጋችሁ አታሳምማት። በዛ ላይ ደግሞ እንዳልኩት የሆነች ቃላት ትንሽ የቃላት እንደው ምንድነው የሚባለው ይሄ ዘነፍ ውላት ብትናገር ው ሀፍላ ነው የምትሰው፣ እኔ አውቃለሁ። ስለዚህ እንደዚህ አይነት ፍራንክ ይበቃል። በቃ ያስጠላል። ነገ በቃ ብላችሁ ነው ካልሆነ ይሄን ይሳደባለሁ አሉ ካልሆነም፣ እንደ የእውነቴን ነው ቢን ይበቃል። ፍራንክ እንደሆነ አውቃለሁ። እግዚአብሔርን በደንብ አድርጌ ነው ፍራንክ እንደሆነ ማውቀው፣ ግን በቃ ደስ አይልም ይሄ ፍራንክ። እኔ በጣም ነው የምወድ፣ በጣም ነው የማከብር፣ ግን ይበቃል። ምክንያቱም ሄል እዚህ በላይ መታገስ አትችልም። ሲቀጥል የሆነች ስህተት ብትናገር የሆነች ቃል፣ ይሄ ሰው ልጅ በጣም ሲናደድ ከአቅም በላይ ሲሆን ብዙ ነገር ሊናገር ይችላል። ብትናገራት፣ ብትሰድባት፣ ብትመታት ራሱ እሰየው ነው የምለው፣ እሰይ ነው የምል፣ የእውነቴን ነው። ስለዚህ ስቶፕ እዚ ጋ ብታቆም ደስ ይለኛል። በጣም ተበሳጫለሁ፣ ምንም ማለት አልችልም። ሄል ስለተሻለች ደስ ብሎኛል። ደህና ነች እንደምታያት፣ እምር ብሎባታል የኔ እናት። እናንተን በያላችሁ በደህና ናችሁልኝ፣ እንዴት ናችሁ፣ ናችሁልኝ ደህና እንደት ሆኑልኝ ይመኛለሁ ብላለች። እንጂም ደህ ነው ኜልኝ። እኔ ስናደድ ምንም ማውራት አልችልም። ብቻ ግን ወዳችኋለሁ። መልካም ጊዜ ይሁንላችሁ።